እስር ቤት ገባች። ዝናን የገደልሽው አንቺ ነሽ ተብላ ጽኑ እስራት ተፈረደባት። ማህሌት የምትገባበት አጣች። በስተመጨረሻ ማህሌት ብቻን ሆነች። ዝና ሞተ። እንዲሁም ደግሞ መድብልና ሞገስ ዳጣ ሆነው ማህሌትን ማሳደድ ሆነ ስራቸው። እባካችሁ እኔ ምንም አላደረግኩም እያለች ብትለምናቸውም እንኳ እመኝኝ፣ በፍርሃት እራስሽ አብደሽ እንድትሞች ነው የምንፈልገው እንጂ እኛ በፍጹም አንገልሽም ብለው አስፈራራት። ኢፍራታ እባክህ መድብል፣ እባክህ ከዚህ ከእስር ቤት ልታስወጣኝ ይገባል፣ ልትከራከርልኝ ይገባል፣ ቢያንስ ፍርዱ እንዲቀንስልኝ ብትለውም እንኳ መድብል ግን ይህ ሁሉ የራስሽ ተንኮልና አረመኔነት ነው ኢፍራታ። እኔ ወድጄሽ እና አፍቅሬሽ አመኘሽ ነበረ። አንቺ ግን እንዴት ለዚህ ለከሃዲ አሳልፈሽ ትሰጭኛለሽ? በዛውም ደግሞ በገዛ እጅሽ መርዙን በጥብጠሽ እኮ ልትሰጭኝ ነበረ ምንም የሚያገባኝ ነገር የለም። ትሰሚኛለሽ? ዝና የሞተው አንቺ ቤት ነው እንጂ እኔ ቤት አይደለም። ደግሞም አንቺ ቤት ያን ጊዜ ማንም ያየ የለም። ማህሌትም አላየችም። ሲቀጥል ደግሞ ድብቅ ካሜራም ሆነ ትክክለኛ ካሜራ ስለሌለ እኔ ማንም አይዘኝም። ነገር ግን አንቺነሽ እጅሽ ወይም ደግሞ ቤትሽ መጥቶ ቢፈተሽ እንዳለ ያለው መርዝ ነው። ስለዚህ አንቺ ራስሽ ነ ምንም አልከራከርልሽም ብሎ አላት። እሷም እጅጉን ልቧ ተሰበረ። ቆይ ግን ለምንድን ቆይ ግን ለምንድን ለምን እንደዚህ አደረግ እና ታዲያ ከእኔ ጋር ተስፋ ካለህ እንዴት እንደዚህ ታሰቃየኛለህ? ብላ ስትለው ታዲያ መጀመሪያ ነበረ አንቺ ሳትከጂን በፊት አሁን ግን አንቺ ራስሽ እኮነሽ ያመጣሹ ክህደቱን። ስለዚህ እኔ ላይ አትፍረጅ ብሎ አላት። ማህሌት ማህሌት ጎዳና ወጣች። ዝና ብርም ሆነ ምንም ሁሉም ነገር ስለቀረባት እናም ደግሞ እነ ቅድስት ጋር ሂዳ፣ ትሰምኛለሽ አንቺ አረመኔ ጨካኝ፣ አሁን ቀጥ ብለሽ ብትወጪ ይሻልሻል። ያን መቶ ሺህ ብር ይዘሽ ሄደሽ እዚህ ቅድ ምሳሌ አማረኝ ስትል የቤቱን ዕቃ እያወጣሁ እየሸጥኩ ነው የምገዛላት። አንቺ የክፋትሽ ጥግ ብቻሽን ብቻሽን ነው ያኖረሽ። ትሰምኛለሽ ደግሞ ጋሽ አንድ ቀን ይመጣል፣ ያን ጊዜ አንቺ ራስሽ ደግሞ እስር ቤት ትገቢያለሽ፣ ብላ ቅድስቴ አስፈራራቻል። ኧረ፣ እባክሽ ቅድስቴ ታይ፣ ግድ የለሽም፣ ታይ፣ ታይ፣ ቆይ፣ አንቺ ግን እህት የለሽም፣ ምን የለሽም እያለች ብትልም፣ አይ አሁን በዚህ በአዞ እንባሽ የምታለል መሀይም አይደለሁም፣ እሺ እኔ በደንብ አድርጌ የማውቅ ጀግና ሴት ነኝ። አሁን ከዚህ ከቤት ትጠፊያለሽ አሊያ ደግሞ የባለፈውን ፖሊስ ልጥራ ብላ ስትላት፣ እሺ በቃ እሄዳለሁኝ ብላ አለች ማህሌት። ለካሌብ ሞሲሳ ደውላ ብዙ ነገር ተፈጥሯል ብላ አለችው። ሰላም ሰላም፣ ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነይ ደህና ነኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪው እና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። እናም ማህሌት ለካሊሞስሳ ደውላ ጉድ ሁነናል፣ ጉድ ሁነናል ብላ ስትለው ምን ነው ቅድም ዝና ደውሎ ሁሉም ነገር እንዳበቃና ሰውየውን ደግሞ ፀሐይ ሲጠልቅ እንደሚቀብረው ነግሮኛል። እንዴ ብሎ ሲላት፣ ማንን አልገባኝም? መድብልና አይ፣ መድብል ምንም አልሆነም። ምን ማለት ነው? እባክህ የሞተው ዝና ነው እንጂ መድብል አይደለም። መድብል በህይወት አለ። እናም እያሳደደ ነው። አሁን ግን ለመጨረሻ ጊዜ የምንሪኖ ምልክ ከያዝህ ይገለኛል። በፍጹም ምህረትም አያደርግልኝም። ባለፈው ለእናንተ ብዬ ከድቻለሁኝ። እናም የሆነ ነገር ልታደርግልኝ ይገባል። ካልሆነ ግን አሳልፌ ነው የምሰጥህ ብላ አስፈራራችው። ምን እያልሽ ነው? እኔን ካሊብን እያስፈራራሽ ነው? አዎ። እና ታዲያ መቼስ እያዘዝኩህም ሆነ እያስፈራራሁህም እሱ ለውጥ አያመጣም። ነገር ግን አሁን እኔ ችግር ውስጥ ስለሆንኩኝ የግድ እናንተ ጋር መምጣት አለብኝ። አለበለዚያ ደግሞ ጋርድ ልትቀጥርልኝ ይገባል ብላ አለችው። እሺ ለማንኛውም አሁን ላይ ራስሽን ጠብቂ እና ቀጣይ የሚሆነውን እርምጃ አብረን እንወስድ፣ ያለን ብሎ ስልኩን ዘጋው። ካሌብ ሙሲሳ እጅጉን ተናደደ እጅጉን ተበሳጨ። ቆይ እንዴት እንደዚህ ያደርጋል? ይሄ መድብል የሚባል አረመኔ ጨካኝ፣ ቆይ ማን ነው? እስኪ ሂዱ አምጡልኝ፣ እያለ አብሯቸው የሚሰሩትን ታዛዦቹን ትዕዛዝ ሰጠ። መድብል እኔን አያድርገኝ፣ እውነቴን ነው ምልህ፣ እኔን አያድርገኝ። አሁን ትናገራለህ ወይስ አትናገርም? ብሎ ዝናን ማፋጠት ጀመረ። ትሰማኛለህ ዝና፣ አሁን ኤፍራታ የምታውቀው አንተን ደግሞ እሷ ራሷ እንደገደለች ነው፣ እስር ቤት ገብታለች። ማህሌትም ደግሞ እህነ አንተን ረስታ ወደ ካሊሞ ሲሳ እያቀናች ነው የሚገኘው። ታውቃለህ? የምትወዳት የምታፈቅራት ሉላፋ ሳይቀር ከሞገስ ጋር የሆነችው። ስለዚህ አሁን ለእኔ አንድና አንድ ትተባበረኛለህ። መኖር የምትፈልግ ከሆነ አሁን ያለበትን ብሩክ ትናግረኛለህ። አይ በፍጹም አላደርገውም፣ እመነኝ የምር። አሁን ካሊሙ ሙሲሳ በህይወት እንዳለ ቢያቅ የማይገልህ ይመስልሃል እንዴ? ለምንድን ነው የሚገለኝ? አረ ባክህ፣ ምናልባት ለእኔ መረጃ ሰጥተህም እንደው ብሎ አሊያ ደግሞ ፖሊስ ጣቢያ ሂዴ ሁሉንም ነገር ትናገራለህ ብሎ ፈርቶ ይሆናላ። አይ እኔ ፖሊስ እንደምፈራ በደንብ አድርጎ ያውቃል። ምን ነው እኔም አላስገድድህ ይመስልሃል? አሁን ወንድሜ ያለው የት ነው? ነው ምልህ ወንድሜ ያለው የት ነው ንገረኝ፣ እያለ ቢለውም እንኳ ዝና ግን በፍጹም አልናገርም እመነኝ፣ እዚየው ትገለኛለህ እንጂ ብሎ ሲለው ሞገስ ጋ ሁነው ተመካከሩ። ቆይ ሞገስ ምንድነው የምናደርገው? ይሄ ሰውዬ እኮ እየተናገር አይደለም። ተረጋጋ ተረጋጋ፣ መድብል ይናገራል፣ ወዶ ሳይሆን በግዱ ይናገራል ብሎ አለም ዳጣ እየሄደችና አይ፣ ታውቃለክ ካንተ በላይ ማንም ሰው የለም ነበር እኔ ነኝ ያለቀው እኔ ነኝ ጀግናው እያልክ፣ አሁን ግን እግራችን ስር ወርቀሃል። ስለዚህ እኔ እንደፈለግኩ ማድረግ እችላለሁ ብላ ፀጉሩን መነጫጨት ጀመረች። ታያንች ልጅ፣ ታያንች ልጅ፣ ቁንጫ የሆንሽ ልጅ፣ ታይግድለሽ ምታይ እያለ ቢላትም፣ አረ እባክህ እስኪ ያን ጊዜ በርበሪ እንዳጠንካኝ፣ አሁን እኔ ደግሞ በተራዬ እንደዚህ ላሰቃየ ብላ አሰቃየችው። ኤፍራታና መድብል እኔ ምልህ እስኪ ስለ ህይወትህ አንዳንድ ነገር ንገረኝ። እና ደግሞ ማለቴ ከዚህ በፊት አፍቅረህና ወደ ታውቃለህ እንዴ? አይ እኔ ጥቁር አዝሙድ፣ እውነት ለመናገር ከሆነች ልጅ በጣም ፍቅር ይዞ ነበር። ነገር ግን ምን ዋጋለው። ምን ማለት ነው? ማለቴ ልጅቷ የምትፈልገው ከገንዘብና ሰውን አሳልፋ ከመስጠት ውጭ ሌላ ምንም ነገር አታውቅም። ማለት አትቀየርም። ለእንዴት ማለቴ በምን ኳያ በገንዘብ ወይስ ደግሞ ባስተሳሰብ? አይ አንተን ከወደደችና ካፈቀረች ምናልባት በሁሉም ነገር ትቀየር። እንደው ብዬ ነዋ። እንደዛ ማለት አንቺ ትቀየር ያለሽ ማለት ነው። እስኪ ንገሪ። እስኪ ይሄንን ብርጭቆ ጠጩ እስኪ ይሄን መጠጥ ጠጩ ብሎ ሲላት በፍጹም አላደርገውም ብላ ግግም አለች። ምንድን ነው ኢፍራታ ተናገሪ እያረ ሲላት ስልኩም ጮኸ። አንሹ ይሄን ስልክ ተናገሪ ነው የምልሽ። ቆይ እኔ አምልሻለሁ የለን እኛ አምኜሽ አይደለ እዚህ ባዶ ቤት የመጣሁት፣ ስለዚህ ለምንድን ነው የማትጠጩው? በቃ ብላ ጮኸችበት ኤፍራታ በቃ እኔ ይሄን ማድረግ አልችልም። ለምንድን? ምክንያቱም መርዝ አለው እኮ እኔን ለመግደል። መጀመሪያውንም መርዙን ስትጨምሪ አይቼሽ ነበር። ነገር ግን የእውነት ጨክኜ እንደምጠጣው እንድታይ ስለፈለኩና ስጠጣው ታስቆምኛለሽ ወይስ አታስቆምኝም ብዬ ነበር። ለመጀመሪያም ለመጨረሻም አንቺን ነበር እኔ ከእስር ቤት እንደወጣሁ እንዳየሁሽ የወደድኩሽ። ነገር ግን አንቺም ለካ ካሃዲ ነሽ። ለነገሩ እህትሽ እኔ ካርሽ እንዴት እኔን ባትክጅ ነበር የሚገርመኝ ብላ ብሎ ሲላት፣ እባክህ መድብል ከህይወትሽ ነው የምቀብርሽ። ስላላይ ነው ምን ችግር አለው ታዲያ። የእውነት አንቺ ለእኔ ስሜት ካለሽ ብትሞች ችግር አለው እንዴ? ማለት አልገባኝም። ምን ነው ለፍቅር ሲል ለኛ ብዙ መስዋዕት የሚከፍል አለ አይደል? እንዴ ታዲያ አንቺስ ብትከፍይ ምን ችግር አለው? ብሎ ሲላት እንደዛ ማድረግ አልችልም። ምሳሌ ምሳሌዬ፣ አባቴ የትረው? እያለች ማፋጠጥ ጀመረች ቅድስትን። ቅድስቴ ደግሞ እባክሽ ተይኝ፣ እኔ አባትሽ የት እንዳለ በፍጹም አላውቅም። በቃ ተይኝ ከዚህ በኋላ እንደውም ስለ አባትሽ መድብልን ነው መጠየቅ ያለብሽ። እንዴ ቆይ ቅድስቴ፣ ትዋሻለሽ ልበል? ምን ማለት ነው? ባለፈው ውጭ ሀገር ሂዷል ብለሽኝ የለ እንዴ? አሁን ደግሞ እኔ የማውቀው ነገር የለም መድብልን ጠይቂው የምትይኝ ምንድን ነው? ተጣላችሁ እንዴ? አልተጣላንም አልኩሽ አይደል። ምሳሌዬ እስኪ ሌላ ነገር አውሪኝ። እሺ እንደዛ ከሆነ በቃ ወጣ ብሎ ወክ ማድረግ አማረን። ጎሽ፣ አዎ እንደሱ ነው የሚባለው። አዎ፣ ብታይ ድሮ አባዬ ጋር የሚሄድበት ቦታ ሁሉም ናፍቆኛል። ስለዚህ ነይ እንውጣ ብላ ስትላት፣ ይገርማል፣ ጸጉርሽ እኮ አደገልኝ ማለት ነው። በቃ ባልባል ብለሻል፣ እያለች ቀላለደቻትና ተያይዘው ወክ እያደረጉ ወጡ። ደላላውን አግኝታው፣ አንተ እንዴት ስጋዬን ትበላለህ እንዴ? ምን ችግር አለው ታዲያ አሁን ነይ ልጋብዝሽ እያለ አላትና፣ እኔ ምልሽ፣ ቆይ ግን ለምንድን ነው ብሬን የማትከፍለኝ ወይም ደግሞ እቃውን የማትሸጩ? ምን ነው ዳጣ አልሰጠችም እንዴ? እሱማ ሰጥታኛለች። ታዲያ በቃ እስኪ ንገረኝ ግን ቁጭ አልኩበትስ? ቁጭ አልክበትማ ያው ምግቡን በልተህ አጣተዋል ማለት ነው። በቃ አንድ እኩል ነን፣ ሌላ ምንም ነገር የተፈጠረ ነገር የለም ብላ ስትለው፣ እሺ በቃ ይመችሽ ሞገሴ ሞገስ፣ እና ዳጣ እኔ የምልህ ግን መድብል የት ሄዶ ነው? የእውነት ገለውት እንዳይሆን። አላውቅም። ዳጣ፣ እውነት ለመናገር መድብል ማንንም አይፈራ፣ ሞትን አይፈራ፣ ሰዎችን አይፈራ። በቃ ተስፋ ቆርጧል። ምን ማለት ነው ተስፋ ቆርጧል ስትል አንተ የምትኖርላት ሉላለች አለኝ እኔ ደግሞ የምኖርለት አንድም ሰው የለኝ። ስለዚህ ወንድሜን ነጻው ጥቼ እኔ ብሞት ይሻለኛል ብሎ መርጦ ነው የሄደው። በጣም ይገርማል። ግን ለማንኛውም እስከ ማታ ድረስ እንየው እና እንሄዳለን ብላ ስትለው፣ ዳጣ ወዴት እንሄዳለን? እንዳጣ ያለበትን እኮ አናቅም። እሱማ ልክ ነህ። ነገር ግን እኔ ስጠረጥር ስጠረጥር ከዛች ከኤፍራታ ፍቅር ገብቶለታል መሰል እና በዚህ በጭንቅ ሰዓት እሱ ሄዶ ፍቅር ፍቅር ይጫወት ይመስለኛል። ምን ነው አንደስ በዛ በጭንቅ ሰዓት ሂደህ ሉላን ለማግኘት ቁምሳጥን ውስጥ አንድ ጊዜ ደግሞ ሀማም ውስጥ ስትደበቃል ነበር እንዴ ታይሉላ ያንን ነገር ምሼ የቀበርኩትን እንደገና ታወጫለሽ? ታይግደለሽ ምታይ ባከተወኝ ያው ነው አለፈም አላለፈም፣ ዝሮ ዝሮ ታሪክ መቼም ቢሆን ትተዋ ሄድ የሚከተልሃል እንጂ ስለዚህ እሱም ደግሞ አሁን አይፈረድበትም። እንደውም ታውቃለህ፣ በጦርነት ውስጥ ፍቅር ደስ ይላል፣ በመከራ ውስጥ ፍቅር ደስ ይላል ብላ ስትለው ኦ ዳጣ፣ ምን ነው ጠበሽ ያን ያን እናታን የሚባለው ልጅ ወደሹ አረ ተወኝ፣ እስኪ እሱን ሰውዬ ባታነሳብኝ ይሻልሃል። እሱማ እኔ መስየው ያለ የሌለ ወሬውን ቀርቶ ቀርቶ ነገር ግን ምን ዋጋለው? ምን ዋጋለው? ስታይ አልገባኝም ማለት ያወራት ሁሉንም ስሜቱን ለዛች ለኤቪ ለአቢ ነዋ። ወይኔ ጉዴ! እና ተበልቷል በይኛ። በጣም ብታይ ኤቪ በቅናት እንግብግብ ብላ ልትሞት ነው። በዛ ላይ ከማዘር ና ከፋዘር ጋር ልታጣል ላይ የማትቆፍረው ጉድጓድ የለም። ነገር ግን እኔ ጉድጓዱ ላይ በእያንዳንዱ ደቂቃና ሲኮንድ እየቀበርኳት ነው ያለሁት ብላ አለች። አይዞሽ ዳጣ መታገስ አለብሽ፣ እናትሽን እስከምታገኘ እዛ ቤት የግድ መኖር አለብሽ ብሎ ሞገሴ መከራት። ዝናየ እንግዲህ ባይ ባይ አሰናብ